ከነሱ ጋር መቀስቀስንም ይፈልጋል ያ ግለሰብ። እንዲው ቅያ ማለት እንዴን ነው የሚሆነው በሚል ጠየቃቸው። ነቢዩ ሰለላሁ አለይሂ ወሰለም ምን ብለው መለሱለት? አልመርኡ ማዓመን አሐበ፣ ማንኛውም ግለሰብ ከልቡ ከወደደው ሰው ጋር ነው የሚቀሰቀሰው አሉ። ከልብ መውደድ ደግሞ ምንን ያካትታል? ውዴታው ግዴታ አድርጎ የሚያወጣቸውን ነገሮችን በአጠቃላይ መያዝና መከተልንም ያካትታል ማለት ነው። ወንድሞችና እህቶች ነቢዩም ሰለላሁ አለይህ ወሰለም መውደድና የእሳቸውን መንገድ መከተል እሳቸውን መውደድ ከማንም በላይ ማላቅ ከማንም በላይ እሳቸውን መውደድ ከዲናችን አንዱ አካል ነው። ነቢዩም እኮ ሰለላሁ አለይህ ወሰለም ከዑመር ጋር ያወሩ በነበረበት ሰዓት ላይ እኮ ዑመርን ጠይቀውት እንዲሁ ምን ያክል ነው የምትወደኝ በሚለው ሲጠይቁት ከራሴ ባለፈ ከሁሉም ሰው በላይ ወደውታለሁ ሲል አሁንም ያ ዑመር የቀረች ነገር አለች አሉ ሰለላሁ አለይህ ወሰለም። አንቱ የአላህ መልእክተኛ ከማንም ከራሴም ጭምር ከማንም በላይ ነው የምወዶት አላቸው። አልአነ ያ ዑመር አሉ ሰለላሁ አለይህ ወሰለም። እሳቸውን መውደድ የኢማም ሙሉነትን የሚያመላክት የኢስላማችን መሞላትን የሚያሳይ ትልቁ ተግባር ነው ማለት ነው። ስለዚህ ነቢዩን ሰለላሁ አለይህ ወሰለም የምንወደው በውዴታ ብቻ ሳይሆን እንደ ሸሪዓችንም ግዴታ ስለምናምንበትም ጭምር ነው። ነቢዩም መውደድ መልካም ሆኖ ሳለ ጥሩ ሆኖ ሳለ አሁን አሁን ላይ የተስፋፋ ከነቢዩ ጋር ሰለላሁ ዓለይሂ ወሰለም ስርዓትን ማጣት የሚባለው ነገር ቀለል እየተደረገ መጥቷል። አስተውላችሁ ከሆነ በተለያዩ ነሺዳዎች፣ መንዙማዎች እና በተለያዩ ነገሮች ላይ አሁን አሁን ላይ ውድዬ፣ ፍቅርዬ እየተባለ ሁላ የነቢዩ ስም ሰለላሁ ዓለይሂ ወሰለም ሲጠቀስ ትሰማላችሁ። ይሄ ነገር በጣም ስላሳሰበኝ ነው ዛሬም አመጣጤ ማለት ነው። ምክንያቱም የምትወደውንና የምታከብረውን ግለሰብ ምንም ያክል ብትወደው ምንም ያክል ብታከብረው፣ ትልቅ ቦታ እንኳን ልብህ ላይ ቢኖረው ባከበርከውና ባፈቀርከው ቁጥር በወደድከው ቁጥር የምትጠራበት ቃል ሁላ ጠፍቶህ እያከበድከው እያገዘፍከው ትመጣለህ እንጂ አቅልልኸው ፍቅርዬ፣ ውድዬ እያልክ አጠራውም አበደን። ይባስ ብሎ ደግሞ አሁን አሁን ላይ በጣም በሚያሳዝም መልኩ ለሙዚቃ ሲጠቀሙ የነበሩ ግጥሞችን ሁላ ይዞ ወደ መንዙማ ውስጥ እያስገቡ የነቢዩን ስም እየጠቀሱበት ማስኬድ ሁላ ተጀምሯል። ወንድሞች ወዴት እየሄድን ነው? ነቢዩን እራሳችን በሙዚቀኞች ሙዚቃ እየሞዘቅንባቸው ነቢዩን ሰለላሁ አለይህ ወሰለም ካስደፈርም በኋላ ሰው ደፈር ብለን እንጮኻለን። ድጋሚ ያን ነገር ተመልሰን አይተነዋል። ምን እየሰራን እንደሆነ በደንብ አስተውለናል። ግን አንድ ምሳሌ ላንሳላችሁ። በጣም የምትወዱትና የምትቀርቡት ጓደኛ አላችሁ ልበል። ያንን ጓደኛችሁም ቤት ውስጥ ስትሆኑ አብራችሁ ስትጫወቱ፣ ቤት ውስጥ አብራችሁ ስትጫወቱ፣ ሰፈር ውስጥ ጀለስ፣ እንዴት ነሽ እያልክ ልጠራው ትችላለህ። ጓደኛ ስለሆነ እኩያህም ስለሆነ። ከዚያ ጓደኛህ በተሻለ መልኩ ደግሞ አባትና እናትህን በጣም ትወዳቸዋለህ። በእርግጠኝነት አባትህን በጣም ትወደዋለህ፣ ከዚያ ጓደኛህ በተሻለ መልኩ አባትህን ግን ሽማግሌዎች በተሰበሰቡበት ወይ ደግሞ ሰው ፊት እንዴት ነሽ ጀለስ፣ ሰላም ነሽ አትለውም። አባትህን አባትህን እንደዚያ ብለህ የምጠራው ከሆነ የመጨረሻ ባለጌ ነው የምትባለው። በምን ሂሳብ ነው ሴት ፍቅረኛን በሚጠራበት ቃል ነቢዩ ሰለላሁ ዓለይሂ ወሰለም የሚጠሩት? ነቢዩ እኮ በጣም ትልቅ ናቸው እኮ። እንዴት እሳቸውን ብናወርዳቸው ነው? እንዴት ብናቀላቸው ነው? ፍቅርዬ፣ ውድዬ፣ ኢቭን ስማቸውን እንኳ አላህ ስብሓነሁ ወተዓላ እኮ ሲጠራቸው አይተን ከሆነ ያ አዩሃን ነቢዩ እያለ እያገዘፈ ግርማ ሞገሱን በደንብ አድርገን እንድንጠብቅም እያስተማረ ነው። ረበል ዕዘት ወልጀላል እሳቸውን የሚጠራቸው እኛ ግን ከዚያ ዓለም ሙሉ በሙሉ ወጥተን ነቢዩን የሰፈር ውስጥ ጓደኛችን አድርገናቸው፣ ሰለላሁ ዐለይሂ ወሰለም ፊዳሁ አቢ ወኡሚ ወኩል ማ አምሊክ። ይህ ነገር ትክክል አይደለም። በነሺዳ ስም ይሄን ነገር እያደረጉ ያሉ ወንድሞችም እየሰራችሁ ያላችሁት ነገር የአላህን ፊት ፍለጋ ከሆነ የነብዩን ውዴታ ለመግለጽ ከሆነ በማይሆን ሁኔታ እየተካሄደ ስለሆነ ቢተው፣ እንዲህ አይነት ነገር ሙሉ በሙሉ ቢቀር ለአኺራችሁም ይበጃችኋል። ለኛ ለሙስሊሙ ማህበረሰብም ያኔ የተሻለ የሚሆንልን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ድመት በቀደደው ጅብ ይገባል ነው የሚባለው፣ ምን በቀደደው ምን ይገባል እንደሚባለው እዚህ ጋር አንድ ወንድም ከፈታ አድርጎ ያሳየውን መንገድ ቀለል አድርጎ ያሳየውን መንገድ ሌላው እየመጣ እንደፈለገ የፈለገውን ቃል ለመናገር ብር እንከፍትለታለንና እሳቸው የተከበሩ ፍጡር ናቸው። እዚያው በተከበሩበት ስማቸውን ስናነሳ የተከበሩት የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም እያለን እያከበርን ባሉበት ሰላዋት እያወረድንባቸው መቀጠሉ ነው የሚሻለው እንጂ ሰፈር ውስጥ ዝቅ አድርጎ ማውረዱ ለኢስላምም ለእናንተም ለማንም የሚበጃ አይደለም ብዬ ነው የማስበው። ይህን ነገር ለአላህ ብለን ነው እየሰራን ያለ ነው የሚል ሰው ካለ አላህን የምንፈራ ከሆነ መተው አለብን። እንዲህ ያለን ነገር ለቢዝነስ ከሆነ ደግሞ አላህ ስብሓንሁ ወተላ እንዴት አድርጎ እንደሚቀጣ እሱ ራሱ ያውቃል። ባይሆን ነቢዩን ሰለላሁ አለይሂ ወሰለም የምንወዳቸው ከሆነ አላህ ስብሓንሁ ወተላ ያዘዘንን መንገድ ተከትለን ለምን አንወዳቸውም? ምክንያቱም አላህ ያዘዘንን መንገድ መከተሉ ትክክለኛው ውዴታ ስለሆነ

ዛሬ ላይ ስለ ነቢዩ ውዴታ እያወራን ያለነው ሰዎች፣ እኔ እናንተ ስለ ነቢዩ ውዴታ ሌት ተቀን የምናወራው ህይወታችን እንዴት ነው? አለባበሳችን እንዴት ነው? ጸጉራችን እንዴት ነው? ሰውነታችን እንዴት ነው? አወጣጣችን አገባባችን እንዴት ነው? ዒባዳ አደራረጋችን እንዴት ነው? ከነቢዩ ጋር ነው የሚቀርበው ወይስ ከሌላ አካል ጋር ነው የሚቀርበው? ምክንያቱም የውዴታ ዋነኛው መገለጫ የወደዱትን አካል ማወደስና ከዚያ ከወደዱት አካል ጋር ለመቆራኘት ማሰብ ስለሆነ ከዚያ አካል ጋር ለመቀራረብ ማሰብ ነው ውዴታ የሚባለው ነገር። ስለዚህ የመጀመሪያው ነጥብ ምንድን ነው? ነቢዩን ሰለላሁ አለይሂ ወሰለም መከተል የእሳቸውን ውዴታ የሚያረጋግጥልን ትልቁ ነጥብ ነው ማለት ነው። ሁለተኛው ውዴታቸውን የሚያረጋግጥልን ነጥብ ደግሞ ሲራቸውን መማርና ማስተማር፣ ኦና የሆነ የሆነ ባዶ ፍቅር እንዳይሆንብን ባዶ ውዴታ እንዳይሆንብን። የማታውቀውን ነገር ወደው አለው እኮ የምትል ከሆነ ባዶ ውዴታ ነው፣ ውሸት ነው። ነቢዩን ሰለላሁ አለይሂ ወሰለም በደንብ አድርገህ ካወካቸው አለይሂ ሰላቱ ወሰላም በደንብ አድርገህ ትወዳቸዋለህ። ኢነማ የሻላህ ሚን ዒባዲህ ልዑለማ እንዳለው ማለት ነው። አላህን ለመፍራት አላህን ማወቅ ግዴታ እንደሆነው ሁላ ነቢዩን ለመውደድም እሳቸውን ማወቅ ግዴታ ነው። ስለ ነቢዩ ሲራ ንገረኝ ብትል ምንም ነገር የማይናገር ግለሰብ ወድጃቸው ልሞት ነው ብሎ መቶ ጊዜ ቢናገር ትክክል አይደለም። የሰማውን ነገር ነው እየመለሰ ያለው እንጂ የእውነት ከልብ ወዶት አይደለም ማለት ነው። ሦስተኛው ነጥብ ደግሞ እንዲሁ ነቢዩን ሰለላሁ አለይህ ወሰለም እንወዳቸዋለን ናም እሳቸው የሚወዱትን ነገር መውደድ፣ እሳቸው የሚጠሉትን ነገር መጥላትም ትልቁ መገለጫው ይሆናል ማለት ነው። እሳቸው የወደዷቸው በጣም ብዙ ነገሮች አሉ። እኛ ደግሞ ወልዕያዙ ቢላህ በተቃራኒው እሳቸው በህይወት በነበሩበት ሰዓት ሲጠሉ የነበረውን ከካፊር ጋር መመሳሰሉን ተያይዘነዋል። እሳቸው የወዱ የነበሩትን ነገር ደግሞ እየሰራን ነው ወይ የሚለው ጥያቄ ውስጥ ይገባል ማለት ነው ያኛው

እሳቸውን ስንወዳቸው በኢኽላስ እንወደዳቸው። ከልባችን ለአላህ ብለን እንወደዳቸው። ከልባችን ለአላህ ብለን እሳቸውን የምንወዳቸው ከሆነ አላህ እሳቸውን ያስቀመጣቸው ቦታ ላይ እናስቀምጣቸው። አላህ ከዚያ በላይ ካላሳለፋቸው አናሳልፍ። አላህ እንዲህ እንዲነ፣ ወማርሰልናከ ላ ሙበሽረ ወነዚራ። ሙበሽረ ወነዚር ነው ሰለላሁ አለይሂ ወሰለም። ወማርሰልናከ ላ ረመት ልዓለሚን። ረመት ልዓለሚን ነው ሰለላሁ አለይሂ ወሰለም። አላህ ካስቀመጠው በታችም ደግሞ ዝቅ አድርገን ኃጢአት ውስጥ አንግባ።